ምልሰን ነው የመጣሽ? ዛሬ መለቀን አይመስልም። እንዴት ልጅ መረከቴን የእኔ ልጅ አለለ እንጥላለን። ለምን ለምን አንቺ የትም ስትንዘላዝ የወለድሽውን ልጅ እንዴት ነው ልጅ ነው ብዬ የምቀበለው? እዛው እየተንዘላዘልሽበት ይዤ በፍጹም በፍጹም። እኔ ልጁ ከሌላ ሰው አላመኞችኩም። ልጁ ያንተ ነው፣ መቀበል አለብን። አልቀበልም ካልክ ግን ዛሬ እገልሃለሁ፣ እገልሃለሁ

አሹ ሮማኔ ዛቤት ውስጥ ስራ ከጀመረች በኋላ ከሩታ ይልቅ ወደ ሮማኔ እየተሳበ መጥቷል። ሩታ በዚህ ምክንያት ቅሪው ያላትና እያኮረፈችው እየመጣች እንደሆነም አይታችኋል። በሌላ በኩል የባቡሬ አባት እንግዲህ ልጄ የኔ አይደለም የሌላ ሰው የወለደችው ነው። ለዚህም ነው ከዚህ በፊት የነበረባትን ጥፋት አሁን ላይ እየተቀጣች ያለችው ብሎ ነገሩን እንዳለ ድምድም አርጎታል። ሊሊ ግን በራሷ መንገድ እንዳጣራችው ከሆነ ለባቡሬ ስትነግረው እሱ ትክክለኛ አባት ነው። ነገር ግን እስካሁን አላመነም። ከጎረቤት ወልዳዋለች የሚለውን ነገር ብቻ ነው እያመነ ያለው እና እሱን ማሳመን ይኖርብሃል። ከራሱ ብቻ እንደተወለደ እሷም እናትህም ደሞ ያለ ቦታዋ ነው እየተሰቃየች ያለችው። ካንተ የተወለደውን ልጅ ከሌላ ተወልዷል ብሎ ከቤት ካባረራት በኋላ በስቃይና በመከራ እያሳደገች ነበር ባቡሬን። በራሱ በኩል ያደገበትን ሲያስታውስ ያኔ ልጅ እያለ እናቱ ሴተኛ ዳሪ ነው ተብሎ እንኳን በሌሎች ሰዎች እንደዛ ሲታማ ከማናቸውም ጋር አብሮ አላደገም። ብቸኝነት ብቻ ነው አብሮት ያሳደገው። ለዚህም ነው ካደገ በኋላ እንደዚህ ጨካኝ ሆነው። አሁን ይህንን ነገር ለመፍታት ሊሊ ማድረግ ያለባቸውን አንዳንድ ነገሮች ማድረግ ይኖርባታል። ባቡሬም ቢሆን ሄዶ አባቱን ማሳመን አለበት። ካንተ ነው እኔ የተወለድኩት ሌላ ከማንም አይደለም። ያንም ብቻ ማሳመን ነገር ግን ከረፈደ እንዳይደርሱ ነው ዋናው ነገር። እናትየው ታዲያ ከተናደደች በኋላ ይህን ነገር እንዴት ልጅም በዛ በኩል ትናገረዋለ ከኔ አልተወለድክም እንዴት ትልዋል ብላ እቤቱ ድረስ ትሄዳለች። ታዲያ መጀመሪያም በነበረባት የጤና እክል ምክንያት አጠገቡ እንደሆነች ስሜቷ አይቆጣጠራትና ወዲያውኑ በትራስ ልታፍነው ትሞክራለች። ነገር ግን በሰዓቱ መጀመሪያ ሽማግሌው ያኔ ደካማና የጉንፋን ሳል ስለነበረበት ሲታፈን ለነገሩ ቀላል ነበርና ወዲያውኑ ራሱን ይስታል። አሁን ድረስ ይሞት አይሞት የሚታወቅ ነገር የለም ግን እናትየው በጣም ደንግጣና በሰራችው ስራ ስትጸጸትም አይተናታል። ከዚህ በኋላ ማን እንደሚያያት አስቡት። ያው ባቡሬ ምናልባት ይሄ ሰውዬ ሞተ ከተባለ ትክክለኛ አባቱን እስከ መጨረሻው ላያጣ ይችላል። አገር ቤት ያለችው ቅምጥል ከነዳይ መንጋ ብዙ ጊዜያትን እዛ እያሳለፈች ነው ነገር ግን ከዚህ በላይ መቆየት እንደሌለባት እየተናገረች ነገሩ ቶሎ ማያልቅ ከሆነ አባቷ እዛ ብቻውን እንዳለና ለሱ ሄዳ መድረስ እንዳለባት እየተናገረች ነው። ያ ማለት የአንድ ሳምንት ጊዜ ወይንም ከዛ በላይ የመቆየት ሀሳቡም የላትም ማለት ነው። የነዴቭና የነ አደይ ጉዳይ ደሞ አሁንም ብቻቸውን እየተነጋገሩና ነገሮችን የወደፊታቸውን እቅድ ለማሳካት እየሞከሩ ነው ያሉት አደይ ወደዛ ቤት ውስጥ አለመመለሷ ለዴቭ ጥሩ ምክንያት ቢሆንለትም ግን አሁን ያለ ስራ እንዳለች ሲያውቅ ቶሎ ብሎ ለሷ ነገሩን ማስተካከል እንዳለባትም ጭምር እያወራ ነው። አሁን ላይ ከጀርባዋ ሆነው የሚሰሩባትን ጠላቶችን እያስጠነቀቀ እሱን ስትወደው የነበረችውም በዛው ልክ ፍቅር ደሞ ቤት ውስጥ ሮማኔን እያስጨነቀቻት ነው። ስራ እንዴት መስራት እንዳለባት እኔ ነኝ ምነግርሽ እዚህ ቤት ውስጥ እስከተከፈለች ድረስ በስርዓት መስራት ይኖርብሻል ትላታለች። በጣም ቅናት ስላለባትና ስለሚያንገበግባት የሰራችውን ስራ እንኳን ድጋሚ እንድትሰራው ነው የምታዛት። በዚህ ሁኔታ ግን ሮማኔ እንደውም ነገሩ እንዳልቻለችውና ምን ያህል ከባድ እንደሆነ እየተናገረች በዚህ ሁኔታ ላይ ብዙ መቀጠል እንደማትችልም ስትናገር ነበረ። ሮማኔ ይሄንን ነገር ታግሳ ብትቆይም ግን ከነ ፍቅር እየደረሰባት ያለው በደል አሁንም ቢሆን እጥፍ እየሆነባት መጥቷል። አሹ እዛ ቤት ውስጥም ቢሆን ምንም ሊረዳት አልቻለም። ይባሱኑ እዛ ገባችልኝ ብሎ በየሰዓቱ እሷን ካልተገናኘው እያለ። ብዙ ጊዜ ሲያስቸግራት አይተናል። ሮማኔም አስጠንቅቀዋለች ብዙ ጊዜ መገናኘት እንደሌለባቸው እሱን ተደጋጋሚ ይዛ መጥቶ የሚያገኛትም ከሆነ ከዚህ ስራ ላጣ እችላለሁ ብላም ስትነግረው፣ ታዲያ አንቺ ወደ እኔ መምጣት ይኖርብሻልም ብሏታል። የባቡሬ አባት እንግዲህ ብዙ እንደማይቆይና ብዙ ሚስጥር ይዞ እንደተቀመጠም ጭምር ለራሱ ሲናገር ሰምታችኋል። እንደዚሁም ሆኖ የሚሞት ከሆነ ሚስጥሮቹም አብረውት እንደሚቀበሩ ሲያግን ቶሎ ብዬ እነዚህንም አቃቸውን ሚስጢሮች መናገር ይኖርብኛል አለ። ምክንያቱ የነበረው ደግሞ ለጤናው ስለሰጋ ነው። ብዙ ጊዜ እንደማይቆይ እየተረዳ ሲመጣ ግን ነገሩን ማፍረጥ ይኖርበታል። የባቡሬ አባት የትኛው ትክክለኛ ነው? አሁን እናቱስ በምን ምክንያት ነው እንደዛ ጎዳና ወጥታ እስከ እብደት ድረስ ሊያደርሳት የቻለው ችግር ምን ይሆን? ባቡሬ ቆርጦ ተነስቷል? ትክክለኛ አባቱንና እናቱ ላይ ይህንን ሁሉ በደል ያደረሰው ማን ነው በሚለው ምክንያት ትክክለኛ አባቱም ቢሆን አሁን ላይ እናቱን እየወቀሰ ይገኛል። ይቅርታ አርግልኝ እንኳን ብትለው ይቅርታ የሚያስደርግ ጥፋት አይደለም ያጠፋሹ ከዛ በላይ ነው ያጠፋሹ ብሎ እሷኑ መልሶ ሲወቅሳት አይተናል። ሊሊ ግን በዚህ ሁኔታ ላይ ከሁለቱም ወገን ሳትሆን ብቻዋን ገለልተኛ ሆና ሁለቱንም ለመርዳት ነው ያሰበችው። ከእናቷም የደረሰውን ነገር ሰምታ ለሌላ ሰው ሄደሽ አወራሽብኝ በሚል ሁኔታ ላይ የእናትየው እምነቷን መልሳታለች። ከዚህ በኋላ አምናት ሌላ ነገር ላትነግራትም ትችላለች። ግን መጀመሪያውኑ የነገረቻት መረጃ በጣም አሪፍ ነበረ። ያ ማለት እሷም ወይንም የባቡሪ አባትም ሊስማሙበትና አንድ ላይ ሊኖሩበትን የሚችሉትን መንገዶች ነው እየፈለገች ያለችው። ያ ግን ሳይሳካ ቀርቶ መጀመሪያውኑ የበፊት ትዝታቸው ላይ አንዳንድ ነገሮች እንዳፈጸሙ ከእናትየውም ከአባትየውም ሰምተናል። አባትየው የሚለው በጣም ትልቅ ጥፋት እንዳጠፋችና አሁን እንደዚህ እብድ የሆነችውና ጎዳና መውጣቷ ልክ የሚገባትን ቅጣት እንዳገኘች አድርጎ ነው የሚያወረው። ምን ያህል የከፋ ነገር ልታጠፋ ትችል ይሆን? በዚህኛዋ ደግሞ እናትየው ለምንድነው ልጁን እሱ አምኖም አይቀበለው? እኔ ከሌላ ቦታ አልወለድኩትም? ከራሱ የተወለደውን ልጅ ራሱን ልጁን እየጎዳው ያለው ራሱ ነው። በረከት የራሱ ልጅ ነው፣ ለምን አምኖ አይቀበለውም ይሄ ለሷ ግራ የገባት አንድ ጥያቄና እሱ ያልመለሰላት መልስ ነው። ባቡሬ የእውነት የትክክለኛ አባቱ የትኛው ሊሆን ይችላል? የዴቭ አፍቃሪ በሌላ በኩል ከቤዛ ጋር ተስማምታ አንድ ቤት ውስጥ ሊኖሩ ነው። አንድ ቤት ውስጥ የምታኖራትም ሌላው አደይንና እዛ ቤት ያለውን አሹን ከዛ ቤት እንዴት እንደምታስወግዳቸው ቤዛ በደንብ ተንኮሉን ታውቃለች በሚል ነው የተስማሙትም። በዛ ደረጃ ነው፣ ሁለቱን እንዳስወግድልሽ የምትፈልጊ ከሆነ አንቺ ቤት መቀመጥ ይኖርብኛል እናም አንዳንድ ነገሮች እኔ ጋር እስካስተካክል ድረስ አንቺ ጋር ብቀመጥ ቅር አይልሽም ብላ በዚህ ተስማምተዋል። እሷ ጋር መቀመጥ የፈለገችው ቤዛ እንግዲህ እውነት እንደምታወራው ከሆነ ከወንድሟ ተጣልታና ከዛ ቤት ውስጥ ተመልሳ እንደማትገባ ተናግራለች። ድጋሜ ወደነ ዴቭ ቤት ሄዳ እንኳን እናትየውን ብትለመናትም በጭራሽ መልሳ እዚህ ቤት ውስጥ እንደማታስገባትና ከዚህ በፊት ያጠፋቸው ጥፋት አደይና ዴቭ ላይ ልታደርግ የነበረውን ተንኮል የገዛ ልጇ ፍቅር እንኳን ሲደርሳት ስለነበረ ሌላ ጥፋት እንድታጠፍ እድሉን አልሰጥሽም በሚል ሁኔታ ላይ ነበር የተወቻት። ታዲያ የዴቭ ፍቅረኛ በዚህ ሁላ ነገር ስትስማማ፣ ግን እስከ ሞት ሊያደርሳቸው የሚችለውንም ነገር ተንኮል ከፈጸመች ምንም አይነት ደንታ እንደሌላትና በዛ ሀሳብ ላይ እንደተስማሙ አድርጋ ነው ወደ ቤቷ ይዛት ሄደችው። ቢዛ አሁንም ቢሆን የይቅርታ ጸጸቷን ለእናቷ አሳይታ ቢሆንም አሁንም ድጋሚ እንደዛ አይነት ተመሳሳይ ጥፋት ልታጠፋ ዝግጁ ሆናለች። በቀጣይ ክፍል ሙሉን እንደተለቀቀ ለእናንተ በዚህ ኮሚኒቲ ፖስት ላይ ስለምንለቅላችሁ አዳዲሶች ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። ይህም ደግሞ ለእናንተ ቀደም ብሎ እንዲደርሳችሁ የሚያደርግ ነውና፣ ሌላው የኮሚኒቲ ጉዳይ ያልገባችሁ ደግሞ ኮሚኒቲ ፖስት ማለት እናንተ ይህንን ቻናል ሰብስክራይብ ካረጋችሁት ፎቶና ሊንኩ ቀደም ብሎ ለእናንተ ይለቀቃል ማለት ነው። እዚህ አጠገብ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕና በኢሞ ማውራት ትችላላችሁ። እንደምታዩአቸው የተለያዩ ስልኮችና የዋይፋይ እቃዎች ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ እቃዎች ውጭ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህ እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረሱ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን ሁለትና ሶስት ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዚያውም ደግሞ አንዳንዶቹ ለእምነት ብለው አንድ የትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት እቃ ካለና እንዳደርስላችሁ መልክት ሊሆን ይችላል። ማንኛውንም እቃ የቤት ዕቃ ሊሆን ይችላል። ልብሶች፣ እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ወጪን ላክልኝና ልባታቸውን አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት ል ልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሀር አካባቢ ናቸው እና እዛ ታደርስልኛለህ። እደውዬ እነግርሃለሁ። ሁሉ አሁን ገባኝ። እና ዋይፋ ስንት ብር ነው? እና የዋይፋ ዋጎ ስንት ብር ነው? በገንዘብ ትችላለህ። ይሄኛው ስንት ነው? እና ስንጂ ቢና እንዴት ነው? ሁሉ ሰላም አለኝ? ነው ደህና ነኝ። ማተሚና ቆይታን ደማ ነው ሁሉ ሰላም። አረ ችግር የለውም። ቀሪም ያኔ በሰላሳ ሁሉንም አስገባዋለሁ። ያንተንም፣ የእንትን የእሳኑን፣ የሁሉንም ባንዴ አስገባዋለች። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነገር አለው ግን ይህንን ወደር ያደረግኩልክ እስቲ እንትን ያልኩት ሌላ ኮንቴክስት ለቦል አምጣው እና ከዛን አንተ ጋር ከኮሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣው ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርህ ነው። ዋሳፕ ላይ ለልክ ይልሃለሁ የሰውዬውን ቁጥር ማለት ነው። እና የት ነው አለኝ። ሉሉ ምንድን ነው እሱን እስቲ አንተ እዩ። ከዛ እሱን ካመጣ በኋላ ተለወለልካል። ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከእኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ አገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነሚ ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው ሦስትና አራት ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከእኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕና በኢሞ እዚህ ፊትለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።